የሙስሊሙ ማህበረሰብ ጠንካራ ተቋም የመገንባት ጥያቄ ለመመለስ ፍትሐዊና ዲሞክራሲያዊ ምርጫን ለማካሄድ እየሰራ መሆኑን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የምርጫ አስፈጻሚ ቦርድ ገለጸ። ቦርዱ የምርጫ አስፈጻሚዎችን የግንዛቤ ማስጨበጫና የምርጫ ምዝገባ ወይም ሹራ አካሂዷል። ቤተልሔም ሰለሞን ተጨማሪ አላት። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የምርጫ አስፈጻሚ ቦርድ የዘንድሮውን አጠቃላይ ምርጫ ለማካሄድ ምርጫ ለጽኑ ተቋም በሚል መሪ ሀሳብ የተለያዩ የቅድመ ዝግጅት ተግባራትን እያከናወነ ይገኛል። በዚህም ከ ሰባት ሺ በላይ የፌዴራልና የክልል መጅሊስ ለማዎች እንዲሁም የምርጫ አስፈጻሚዎች በተገኙበት የግንዛቤ ማስጨበጫና የምርጫ መዝገባ ማስጀመሪያ መርሀ ግብር በአዲስ አበባ አካሂዷል። የምርጫ አስፈጻሚ ቦርዱ ሰብሳቢ ዶክተር አብዱልአዚዝ ኢብራሂም፣ አስፈጻሚዎች በዚህ ታሪካዊ እለት ላይ በመገኘታችሁ የሚጣልባችሁን ኃላፊነት በአግባቡ ልትወጡ ይገባል ብለዋል። ዛሬ በተገኘ ዲሞክራሲ ለረዥም ዓመት ሲንከባለል የነበረውን የሙስሊሙን ጥያቄ የጠንካራ ተቋም መኖር ተረጋግጦ ያንኑ ታሪካዊ ተቋም በአዋጅ ቁጥር 12 07 የጸደቀውን ተቋም ለተቋሙ የሚመቹ፣ ለተቋሙ የሚመጥኑ፣ ተቋሙን ሊመሩ የሚገባ አመራር ለመምረጥ፣ ለመምከር ይፋዊ የሆነ የምርጫ ሂደቱን ለማስጀመር በዚህ በአዲስ አበባ ሚሊኒየም አዳራሽ የተገኛችው ክቡራን አላህ የእድሉ ባለቤት ያደረጋችው ሙስሊሞች ሁላችሁም በዚህ ረዥም ዓመት ታሪካዊ ሰነድ ላይ ለመፈረም የበቃችው እንኳን ደስ አላችሁ። መራጮች ተቋሙን የሚመጥኑ ተወካዮችን በሰላማዊና ፍትሐዊ በሆነ መንገድ እንዲመርጡም መልእክት አስተላልፈዋል። መስጅዳችን ለእኛ ዩኒቨርሲቲ ነው። መስጅዳችን ለእኛ ማዕዋ ነው። አምስት ጊዜ በቀን አላ አላ ቃል ምንገባበት ነው። ማኖሽበት ቦታ ነው። ምንሰባሰብበት ቦታ ነው። የእውነት ቦታ ነው። መስጅዳችን ለእኛ ሁለመናችን ስለሆነ ወደ መስጅዳችን መርጠን መሪ የሆነውን ይህንን ተቋም የሚመሩ ታላላቅ ሰዎች በዑለማ ተደግፈን በዲኑ እየተመራን በቁርአንና ሐዲስ ግልጽ የሆነ አካሄድ በአባቶች ምክር የጎደለው ተሞልቶ የሰፋው ጠበብ ብሎ ሰከን፣ ረጋ ባለ አካሄድ ኢንሻ አላህ በአላህ ይገዛና በአላህ ይሁንታ ምርጫ 2017 በሰላም ይጠናቀቃል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከተቋቋመበት ጊዜ ጀምሮ ያለፉትን ሶስት ዓመታት በርካታ ተግባራትን ሲፈጽም መቆየቱን ያነሱት የቦርዱ ሰብሳቢ ስራውን በውጤታማነት ለማጠናቀቅም በቂ ዝግጅት መደረጉን አንስተዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የ2017 ምርጫ በተቋሙ የተቋቋመበትን አዋጅ ቁጥር 1207 መሰረት የተቋቋመው የምርጫ ቦርድ መርሃ ግብር አውጥቶ ቅድመ ሁኔታዎችን በማቀናወን ላይ ይገኛል። ቅድመ ሁኔታዎችን ለማቀናወን ከቅድመ ምርጫ የመጀመሪያው ምዕራፍ መዋቅራዊ ዝርጋታውን፣ የምርጫ አስፈጻሚ አካላትን ከፌዴራል እስከ መስጊድ ድረስ አደራጅተናል። የሚቀጥለውን ደግሞ ቁሳቁስ የማሟላት ስልጠና እና የምዝገባ ሂደት ማስጀመር ነው። ቁሳቁሶችን ዛሬ እንዳያችሁት ለምዝገባ የሚሆኑ ወደ የክልሎች አሰማርተናል። እስከዚህ ድረስ ያለው ተጠናቋል ማለት ነው። በዛሬ ባያችሁት መርሃ ግብር በይፋ የምዝገባ ስነ ስርዓቱ ከሶስት አራት ቀናት በኋላ ክልሎች ወደ አካባቢው የሚደርሱበት ጊዜ የሚጀምር ይሆናል። ቦርዱ ለመጀመሪያ ጊዜ ኤሌክትሮኒክስ የምርጫ ሂደትን እንደሚተገብርም ተጠቁሟል።